ዳጌ ምን ጀምሮ 1980 ላይ በወጣው ባረጋኸኝ ሙዚቃ ነው። ግጥምና ዜማ የልማና አቤ ናቸው። እሺ እና ያሻማል ይሰኛል። ሙዚቃው እጅግ እጅግ በጣም የሚገርም ሙዚቃ ነው። መቼ ነው የወጣው? 1980 ላይ ነው የወጣው። 1980። እሺ፣ አሁን ከታች ያደመጣችሁት ያላችሁት ማለት ነው አድማጮቻችን። እሺ፣ ቆንጆ ሙዚቃ ነው ይሄ። በጣም በጣም የሚለይብኝ ፓርትን ልንገርሽ። ሙዚቃ በነገራችን ላይ ጥበብ ነው። ከጥበብ ውስጥ ጥበብ ማውጣት አለብሽ። ሰብስታንስ ሊኖርህ ይገባል። ስለተዘፈነ ሙዚቃው በቃ ተዘፈነ አይደለም። ምንድን ነው የተዘፈነው፣ መልእክቱ እንዴት ብዙ ይዘቶች አሉት። እና ይሄ ዘፈን አርባ ስምንት ሰከንድ ነው የመጀመሪያው አዝማች፣ በሚገርምህ ሁኔታ አርባ ስምንት ሰከንድ። በአርባ ስምንት ሰከንድ ውስጥ ሰላሳ ጊዜ ያሻማል ይላል። በአርባ ስምንት ሰከንድ ውስጥ ሰላሳ ጊዜ ያሻማል ይላል የመጀመሪያው አዝማች ላይ ማለት ነው። አንተ ምን አይነት ጥራት ነው ያንተ። ራስህ ይገርምሃል በጣም። ሰላሳ ጊዜ ያሻማል ይላል። ከዛ በኋላ ደግሞ ብሪጅ አለው። ብሪጅ ደግሞ የምናቀው አንድ አዝማች ሲያልቅ ወደሚቀጥልው አዝማች መሄጃ መሀል ላይ ያለች ኢንስትሩመንት ነች ይሄ ግን አንድ አዝማች ውስጥ ብሪጅ አለው ያሻማል ይላል ብሪጅ አለው ሰከንዱ ግን ስንት ነው አርባ ስምንት ሌላው ደግሞ ሌላው ደግሞ ሰላሳ ጊዜ ሲል በሶስት በሶስት ከፋፍሎ ነው ያሻማል ያሻማል ሶስት ዜማ የመጀመሪያን የመጨረሻን የመጀመሪያ የመጨረሻን የመጀመሪያ የመጨረሻን እየቀየረ አስሬ ሶስት ሶስት ይላል ማለት ነው ያሻማል ሙሉ ሙዚቃውን ካሰብነው ስልሳ አንድ ጊዜ ያሻማል ይላል

አለ ያን ሁሉ ያሻመር ሰምተሽ ልጅቷን ምን መሆን አለባት? በጣም ማሻማት አለባት አለባት በቃ ማፍቀሯል ልታቂ አይገባም። እንትን የሆነ ፍቅር አለ ትኩስ ልንች የሆነ ፍቅር በጣም ረቦሽ የቀረበ ትኩስ ልንች አትበየውም። በጣም ትኩስ ነው አትበየውም። ረቦሻል የሆነ ሻሙ የሆነ ነገር መታገስ ቢኖርብሽ ነው እና ልጅቷን በጣም ይወዳታል። እንደ ምን የሚላታል መሰለሽ ፈግታሽ ተገልጾ ፈግታሽ ተገልጾ ከፊትሽ ይታያል፣ አንደበት ስታፍጦ ፍቅርን ይወያያል። መውደድ ይስውር ነው እንደምን ይለያል፣ ይላታል። ፈገግታ ለምሳሌ ፈገግታ መሰለሽ ውብ እይታ፣ ውብ የሆነ እይታ። አንቺ አሁን የሆነ ግሩፕ ማህል ሆነሽ አንድ ሰው ቀርበሽን ቢስመው ቢስበውና ብትወጂ እኔን የምታይበትን እሱ የምታይበት ይለያል። ጥቆማ ሰጫዋለች። ውብ እይታ ፍቅርን ይጋብዛል። ከዛ ደግሞ ፈገግታ፣ ፈገግታም ውብ ፈገግታ ደግሞ ሲኖር መቶ የማናገር ድፍረትን ይሰጣል። ገባሽ ሁለቱም ታሟላለች። ከዛ ደግሞ ጨራሽ ቺ ልጅ እኮ ተቀራርበው አንድ በት ውስጥ ጣፍቶ ፍቅርን ይወያያል፣ ይላታል። ስለ ፍቅርም ታወራለች መውደድሽ ግን ስውር ነው እንደሚል። ለየ ፍቅርም ታወሯለች። ፈገግቷ በቃ የፍቅር ነው፣ እየቷ የፍቅር ነው። ግን የለም ደረሳ ትውደደው አትውደደው ያሻማል። ሀሳቦች ስልሳ አንደኛዋ አንደኛዋ ያሻማል እዛ ውስጥ የገባች ነች እና እዛ ጋ ያሻማል። ሁለተኛ ደግሞ በፍቅርሽ ተይዤ ላተልፍ በፍቅርሽ ተይዤ በአንቺ ብኩራብሽ ብሽ ይውደድ ወይስ ስትላ መች ታወቀ ልብሽ እንደ ቁርጥ የሚል ያሻማል። ያሳምሽ እቺኛዋ ያሻማል አዛጌ በስልሳ አንደኛ ፋርደ የመጣችው ማለት ነው። እና እንትን ይልሻል ሙዚቃው በቃ ልጅቷን እስከ መጨረሻ እኔ ይልምሽ ምን ሲል ጻፈው። አንዳንዴ እንዴት አይጠረስም ማለት በዜማ አስገዳጅነት በግጥም አስገዳጅነት ምናምን። አሁን ለምሳሌ የሆነ ዘፈን አለ ተሸፋፍኖ ሲኙ የሚል ሲሰኙ ነው እኮ ግን ሲሉ የሚለው ለምድ በዚህ የማስገዳጅነት ሲሰኙ ጋር ይበላሻል ብዙ ነገር። ይህ ግን በቃ ፐርፌክት ነው የሚሄደው። ልጅቷን በጣም ሻሞ ያደረጋታል። ከዛ ወዲ ወዲያ እኔም ከማጉላለው ፍቅርሽን ግልጽ አድርግልኝ ወድሽን ይላታል መጀመሪያ። ከዛ በኋላ ትቼው በቀር ያንቺን ነገር ወደ ሌላ ብሻገር ከመሄድ ከመራረቅ በቀር ያማገር ያማገር ይላታል። አገር የተባለው እዚህ ጋር ፍቅር ነው እንጂ ስለ ሀገር ኮ ወሬ ከላ ያን ፍቅር ነው ስለዚህ ከአንቺ ጋር ቢሆን ይሻለኝ እና በሚያሻማሽ ነገር ጨክኝ ያረቅሽም ይላል። ጉርታዩሁልኝ ብቻ ሲያደርግኝ ጉሽምሽም ትመጣለች አይተዋትም ሊተዋት ሲፈልግ ጎሽመው ትሄዳለች አለች ይላል። ከዛ ደግሞ የለችም ተመልሶ ሲመጣ ሁለተኛ ያሻማል ሰላሳ ብሎ ይመጣል። አሁንም እና ያሻማልን ርዕሱን ስልሳ አንድ ጊዜ ያሻማል ያለውን በደንብ አድርጎ ብትን አድርጎ ልጅቷን ሻሙ እንደሆነች ነው የጨረሰው። በቃ አላገኛትም። እንዲሁ እንደተሻማባት እንደተሻማባት እንደተሻማባት ግራ እያጋባቸው ታወሯለች፣ ታየዋለች፣ ትጠቅሷለች። የለም ፍቅር አያውቅም። ትውደዷ ትውደዷ። እንደዚህ ፍቅር ካለ ይህ ሙዚቃ በደንብ አድርጎ የሚገልጽ እና አድማጮች ቢሰሙት በጣም ደስ ይለኛል። ስለዚህ አሁን አንተ ባልከን በነገር ከን አረዳድ እንግዲህ እኔ እንደዚህ አድምጩ አላቅም እንዲምቆጥር ሆም አላቅም እንግዲህ ያነሳቸው በጣም የሚገርሙ ናቸው። እና ስለዚህ አሁን ልክ ዳጊ እንደነገረን ሁላችንም አድማጮቻችን እየሰማችሁ ያላችሁ ማለት ነው። በሱ መረዳት ደሞ ሆነን እኔ አሁን እንደ አዲስ ነው የምሰማው ማለት ነው። ስለዚህ ያሻማልን አረጋኸኝ ወራሽ ሳምሪ ከመጀመሪያ ያስጨምርልን ና እስቲ እየተረዳን እናድምጣ ያሰማላ